ሰላም፣ ጤና ይስጥልኝ፣ ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ የገዛ ወታደሮችን በፋኖ በቁጥጥር ስር የሚገኙ ምርኮኞች ላይ የድሮን ጥቃት በመፈጸም ከ30 በላይ የገዛ ወታደሮቹን መግደሉ ተገለጸ። በተለያዩ የአማራ ክልል አካባቢዎች የአብይ አህመድ የድሮን ጥቃቱን አጠናክሮ ቀጥሏል። ሰላማዊ ሰዎችንም በመግደል ላይ ይገኛል። ከፋኖ ታጣቂዎች እስካሁን ጉዳት የደረሰባቸው እንጂ ተሰው እንደሌሉ ነው የሚነገረው። በሌላ በኩል የአማራ ፋኖ ኃይሎች በተለያዩ ቀጠናዎች የሚያደርጉትን መጠን ሰፊ የማጥቃት እንቅስቃሴ አጠናክሮ ቀጥሏል። ዱር ቤቴ አቸፈር በጎጃም መጠን ሰፊ ጥቃት በመፈጸም ከተማዋን መቆጣጠራቸውንም መረጃዎች ያመለክታሉ። በሌላ ዜና እንደዚሁ የአብይ አህመድ ወታደሮች የደሞዝ ጥያቄ ማቅረብ ጀምሯል። ደሞዝ ያልተከፈላቸው ወታደሮች ቁጥር ከፍተኛ መሆኑን ተከትሎ ነው ወታደሩ ቤት ጥያቄው እየጨመረ ይመጣል አልመጣው በወቅታዊ የአማራ ክልል ጉዳዮች ላይ በማተኮር መረጃ ላይ ያካፍለን የዘውትር ተሳታፊያችን መስመር ላይ ይገኛል። እስቲም ከድሮን ጥቃቱ እንጀምራለን። የገዛ ወታደሮቹን በተጠለሉበት ነው በድሮን የፈጃቸው። ከሰላሳ በላይ እንደሞቱ ነው መረጃዎች የሚያመለክቱት። ከሁለት ቀናት በፊት በአማራ ክልል ሰሜን ጎጃም ዞን ደና ማርያም ቋሪ ታምባ በተባለ ቦታ ላይ በአገዛዙ ጦርና በአማራ ፋኖ ብሔራዊ ኃይል ቴዎድሮስ አንደኛ ክፍለ ጦር አማ መካከል ከፍተኛ ውጊያ ተደርጎ ነበር። ይሄ ደና ማርያም የሚባል ቦታ ከባህር ዳር ከተማ በቅርብ ርቀት የሚገኝ ቦታ ሲሆን የፋኖ ጠንካራ ይዞታ እንደሆነ ይታወቃል። ለበርካታ ጊዜ የፋኖ ኃይሎችን ይዞታ ለማስለቀቅ ጠንካራ የሆነ የመከላከያ ሰራዊት፣ የአድማብተና የሚኒሻ ኃይሎች፣ የፖሊስ አባላት፣ የአንዳንድ ቦታም ደግሞ የወረዳ ካቢኖዎችን አስታጥቆ በገብ ወደዛ ቦታ ልኮ ነበር። ነገር ግን በጭራሽ ይህም ቦታ የፋኖ ኃይሎች ሊነጠቁ አልቻሉም። እየመቱ እየበተኑ እየመለሱት ይገኛሉ። በዚህ በተደረገው ውጊያ ደና ማርያም ቋሪፍ አምባ በተባለ ቦታ ላይ በርካታ የመከላከያ እና የአድማ በተና ኃይሎች እንደተማረኩ ይታወቃል። በትናንትና እለት እንደዘገሙ ነው ይታወቃል። እነዚህ በአንድ ቦታ ላይ ቤት ውስጥ ተቀምጠው የነበሩ የመከላከያ ሰራዊት አባላት ከሰላሳ ስምንት በላይ የሚሆኑ የመከላከያ ሰራዊት አባላት የፋኖ ኃይሎች ናቸው በሚል ይሁን አይታወቅም ወይም እጅ ለምንሰጣችሁ በሚል እንደሆነ የሚታወቅ ነገር የለም። ነገር ግን በጠራራ ፀሐይ እንግዲህ እነዚህን የራሱን የመከላከያ ሰራዊት አባላትን ሰላሳ ስምንት የሚገም የሚደርሱ የመከላከያ ሰራዊት አባላትን መቷቸዋል በድሮን በጣም የሚያሳዝን ነገር ነው ጨረሳቸው ማለት ይቻላል በጣም የሚያሳዝን ድርጊት ነው ከስፍራው ተደውሎ እንደተነገረኝ እና በአካባቢው የዓይን እማኞችን እንዳስታወቁት ከሆነ እጅግ በጣም የሚያሳዝን ሞት ነው የሞቱትኝ ምግብ አቅርበንላቸው እየበሉ እያለ በስፍራው በዚህ ቦታ ላይ በአንድ ቤት ተቀምጠው ምግብ ቀርቦ ተሰቦላቸው የአካባቢው ማህበረሰብ ምግብ አቅርቦ ከተመለሰ በኋላ እየተመገቡ እያለ ነው ድሮ የጣለው። የተረፈ ሰው የለም ነው የሚባለው። ነገር ግን የፋኖ ኃይሎች እንግዲህ ከልምዳቸው አንፃር እንግዲህ ተበታትነው እየተንቀሳቀሱ ያሉት የድሮውን እንቅስቃሴን በአግባቡ በትኩረት እየተከታተሉ እስካሁን ድረስ የደረሰባቸው ጉዳት የለም። ይህን ደግሞ ለማረጋገጥ ዛሬ ከሌሊቱ አስራ ሁለት ሰዓት ጀምሮ በዚህ ደና ማርያም ተብሎ ከሚጠቀሰው አቅራቢያ በደቡብ አቸፈር ከተማ ዋና ከተማ ወይንም ከባህር ዳር ወደ ሶለት ሰላም አዲስ አበባ ወደ ሚወስደው መንገድ የምትገኘው የዱርቤቴ ከተማ ላይ የፋኖ ኃይሎች ከበባ በመፈጸም በከተማዋ ላይ ሁለት ምሽጎችን ሰብረው ከተማዋን መቆጣጠር መቻላቸውንና ና የደቡብ አቸፈር ወረዳ ከተማ በአሁኑ ሰዓት የፋኖ ኃይሎች እንደተቆጣጠሯትና በተደረገው ውጊያን ከአስራ ስምንት በላይ የአገዛዙ ጦር መገደላቸውን ከነዚህ ውስጥም አስሩ የመከላከያ ሰራዊት አባላት እንደነበሩ ከሀያ በላይ ክላሽ እንደተማረከ አምስት ኤስፒኤስ መሳሪያ መማረኩንና በርካታ ተተኳሽ ጨምሮ ሁለት በርካታ ተተኳሽ የክላሽና ኤስፒኤስ መሳሪያ ተተኳሾችን መማረክ መቻላቸውን እንዲሁም ሁለት ወታደራዊ ተሽከርካሪዎች በፋኖ ኃይሎች መቃጠላቸውንና መውደማቸውን አስታውቀዋል። በዚህ ከተማ ላይ እንግዲህ የዱርቤቴ ከተማ የፋኖ ኃይሎች በሚቆጣጠሩበት ሰዓት፣ በፖሊስ ጣቢያው የፋኖ ቤተሰቦች ናቸው ፋኖን ትደግፋላችሁ ማለት በርካታ ወጣቶች ታስረው ይገኙ ነበረ። ከፍተኛ በደል ይፈጽምባቸው ነበረ። የፋኖ ኃይሎች እስር ቤት ሰብሮ እስረኞችን ማስለቀቅ መቻላቸውንና እና አሁን በዱርቤቴ ከተማ የፋኖ ኃይሎች በዙሪያው ውጊያ እያደረጉ እንደሆነው ነው መረጃዎች የሚያመላክቱት። መሳይ በሌላ ዜና ይልማና ዴሳ ወረዳ ዋና ከተማ በሆነችው አብዴት ከተማ ላይ የፋኖ ኃይሎች በፈጸሙት ማጥቃት የወረዳው ሚኒሻ ጽሕፈት ቤት ኃላፊ አቶ መዝገቡ ዋለልኝ መዝገቡ ሆነልኝ ጨምሮ በርካታ የሚኒሻ የአድማ ብተናና የመከላከያ ኃይሎች ሲቆስሉ ከአምስት በላይ የአገዛዙን ጦር መቻላቸውን አስታውቀዋል። አንድ ወታደራዊ ተሽከርካሪ እንዲሁ መቃጠል መቻሉን አያይዘው ገልጸዋል። በአጠቃላይ በጎጃም አካባቢ አሁንም በደብረ ማርቆስ በቅርብ ርቀት የምትገኘው የጁቤ መገንጠያ ተብላ ከምጠቀሰው ከዋናው ቁር አስፋልት መንገድ ላይ የፋኖች ከጁቤ እና ከአቅራቢያ ማርቆስ ከተማ ሰባት ኪሎ ሜትር ርቀት ላይ የምትገኘው የጁቤ መገንጠያ ላይ ከፍተኛ ውጊያ እየተደረገ እንደሆንና ይሄንን ውጊያ ተከትሎ የፋኖ ኃይሎች ወደ ማርቆስ ከተማ እየተጠጉ እንደሆነ ነው መረጃዎች የሚያሳዩት። ከባድ ውጊያ ነው እየተደረገ ያለው። ውጊያው ባለመጠናቀቁ የደረሰን የጉዳት መጠን በሚቀጥለው ፕሮግራማችን የምናቀርብ መሆኑ እንዲታወቅልኝ እፈልጋለሁ። በሌላ ዜና እንግዲህ በሰሜን ወሎ መቄት ወረዳ አርቢት በተባለች ከተማ ላይ ከፍተኛ ውጊያ እየተደረገ ሲሆን የአገዛዙ ጦር ከጋሸና ከተማ እንዲሁም አቃልትና ጋላ ደጀን ከተባለ ቦታዎች ላይ ተነስቶ አርቢትን ፍላቂትንና እና ገረገራን ለመቆጣጠር በከባድ መሳሪያና በቡድን መሳሪያ የታገዘ እንቅስቃሴ ቢያደርግም ከፍተኛ ጉዳት ደርሶበት ወደ ጋሴና እያፈገፈገው ወደ ከተማው መመለሱን መረጃዎች አመላክታሉ። ከጋሴና ወልዲያ ያለውን መንገድ የተነጠቀው የአገዛዙ ኃይል ከጋሴና እስከ ጨጮም እንዲሁ በዛሬ ዕለት ሙከራ አድርጎ መንገዱን ለማስከፈት ጥረት ቢያደርግም እነዚህ ዋና ወደ ደሎታወር እና ወደ ወልዲያ ያገናኙ ዋና አስፋልት መንገዶች አብዛኛው ከተሞች እና በመስመር ላይ የሚገኙ ከተሞች በፋኖ ቁጥጥር ስር ውስጥ እንደሚገኙና በርካታ ኃይሉን ከጋሽና አውጥቶ አሁን የጠቀስኩልን የፀሐይ መውጫን መቄተን ከተማን ለመቆጣጠር ጥረት ቢያደርግም እንዳልቻለና ተመልሶ ወደ ጋሸና ከተማ ተመቶ እንደተመለሰና በዚህ በተደረገ ውጊያም በርካታ ኃይሉን መነጠቁንና የጦር መሳሪያም አስረክቦ ወደ ጋሸና ከተማ መመለሱን መረጃዎች አመላክታሉ። በሌላ ዜና በዘመቻ አደማሊ የተነጠቃቸውን አሁንም መልሶ ለማስመለስ ከፍተኛ ጥረት እያደረገ ቢሆንም ይህ ነው የሚባል ድል ማስመዝገብ ባለመቻሉ አሁንም እየከሰረ እየተመለሰ እንደሆነ በዲላንታ ወረዳ ወገል ጤና ትናንትና የጀመረ ውጊያ በተለይ ፀሐይ መውጫ ከተማን ለመቆጣጠር ያደረገው ጥረት በሽንፈት እንደተመለሰና ከሁለት አቅጣጫ ፋኖን ለመክበብና ፀሐይ መውጫ ለመቆጣጠር ያደረገው ሙከራ በሽንፈት እንዲመለስ እንዳደረገውና የፋኖ ኃይሎች አሁንም ተጠናክረው ከባድ የመልሶ ማጥቃት እያደረጉበት እንደሆነ እና ሰራዊቱ ተበትኖ ከፍተኛ ክሳራ እንደደረሰበት ነው መረጃዎችን እናመላክቱት። በበርካታ አካባቢዎች የሚኒሻ አባላትና የአድማብተን አባላት ከፊት እየቀደሙ ከፍተኛ ክሳራ እየደረሰባቸው እንደሆነና በተለይ ደግሞ በወሎና በትናንትና ሁለት በዛሬ ሁለት በተደረጉ ውጊያዎች በርካታ የአድማብተን ጥገናና የሚኒሻ አባላት ከፊት እየቀደሙ መከላከያ ከኋላ እየገፋ ከፍተኛ ኪሳራ እየደረሰባቸው እንደሆንና የፋኖ ኃይሎች ከተሞችን ለመንጠቅ የመጣውን ኃይል መትተው በመልሶ ማጥቃት ቦታዎችን መልሶ ሲቆጣጠሩ የመከላከያ ሰራዊቱን ዋጋ ከፍሎ አስክሬኖቻቸውን በኦራል እና በወታደራዊ ተሽከርካሪዎች ሲወስድ፣ ነገር ግን የአድማ የሚኒሻ እና የፖሊስ ኃይሎች ግን በጎዳና ላይ ወድቀው እንደሚታዩና በሀዘን ስሜት የፋኖ ኃይሎች ገልጸውልኛል። ይህን እያየ እንግዲህ የአማራ ክልል ሚኒሻ አድማ ብተና የመከላከያ ኃይሉ እርስ በርሱ እንዲተላለቅ የሚል ስትራቴጂ ነድፎ ከፊት እያስቀደመ ሚኒሾችን አድማ ብተና እንዲያልቁ እያደረገ እንደሆነ ነው መረጃዎችን የሚያመላክቱት። ዛሬ በሌላ አቅጣጫ እንዲሁ በጎንደር ቀጠና ውጊያው ተጠናፍሮ የቀጠለ ሲሆን በምዕራብ ጎንደር ዞን ከመተማ በቅርብ ርቀት በምትገኘው ሽንፋ ከተማ ላይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ መይሳው ካሳኮር ሁለት አህዶች ተቀናጅተው በሽንፋ ከተማ መሽጎ በነበረው የአገዛዙ ጦር ላይ ከበባ በማድረግ ሁለት ቁልፍ ወታደራዊ ካምፖችን በመደምሰስና በመቆጣጠር ቀሪ አንድ ወታደራዊ ካምፕ ላይ እያጠቁ እንደሚገኙ እና ከሌሊቱ አስራ ሁለት ሰዓት የጀመረው የማጥቃት እንቅስቃሴ አሁንም ተጠናክሮ እንደቀጠልና ከመተማ ከና ከሸጊ ከተማ ወደ ሽንፋ ከተማ መከላከያ ተጨማሪ እገዛ ለማድረግ የመጣውን ሀይልም በሌላ የፋኖ ሀይል ቆረጣ ተፈጽሞበት ከፍተኛ የሆነ ክሳራ እንደደረሰበት መረጃዎች እያመላከቱ ነው። ሽንፋ ከተማ ላይ በአሁኑ ሰዓት አንተና ነ እየተነጋገርን ባለንበት ሰዓት የሽንፋ ከተማ ዙሪያ ገባውን የፋኖ ሀይሎች ተቆጣጥረው ምሽጎችን ተቆጣጥረው ከባባድ የቦዎች የነፍሶ ከፍ ክላሽ መሳራዎችን መማረካቸውንና በርካታ ቁስለኛ በምሽጉት እጅ በፋኖ እጅ እንደገባ መረጃዎች ያመላክታሉ። በዚህ አጋጣሚ የመከላከያ ሀይሉ በሄደበት አካባቢ ከፍተኛ ጥቃት እየደረሰበት እንደሆነና ይህን የተገነዘበው የአገዛዝ አባላትን ወደ ፋኖ ጠንካራ ይዞታዎች መላክ አሁን እየቀነሰ እንደመጣና ቁፈት እየተጠናቀ እንደሆነ ነው መረጃዎች። በሌላ ዜና የአማራ ፍሬ ቀጠና አሳም ኃይለማርያም ማሞ ክፍለ ጦር ከአዲስ አበባ ስልሳ አምስት ኪሎ ሜትር ርቀት ላይ በምትገኘው በቅንባቢት ወረዳ ሸኖ ከተማ ላይ ገብቶ ጥቃት መፈጸሙን አስታው